ሶሪያ ከፍርስራሽነት ወደ አዲስ ብሩህ ተስፋ አህመድ አልሸርዕ የምዕራባውያን ተላላኪ ወይንስ ለሀገሩ ጥቅም ሲል ከማንም ጋር የሚሰራም? የአህመድ አልሸርዕ የአብዮት ጉዞና የለውጡ ተስፋና ስጋቶች። ሶሪያ ጥንታዊ ምድር ነች። እዚያች ምድር ላይ ለሺህ ዓመታት ሀያላን እየተፈራረቁ ተፋልመዋል። አውድመው ገንብተዋል። አፍርሰው አልምተዋል። ሶሪያ ታሪከ ብዙ ነች። እዚያ ምድር ላይ ያልተፈጸመ ታሪክ ያላለፈ ገናነትና ጦርነት አልነበረም። ጥንት ገና ከጠዋቱ የሰው ልጅ መኖር ከጀመረበት ጊዜ አንስቶ ሶሪያ ሁሌም ማዕከል ነች። አብርሃም ወይንም ነቢዩ ኢብራሂም ፍየሎቻቸውን እየጠበቁ የኖሩባት ሶሪያም ያዕቆብ ከነ ልጆቹ ብዙ ነገር ያሳለፈባት ሶሪያም የነቢያትም የጣዖታትም መናሐሪያም የጽድቅና ኩነኔም መዳረሻ ሶሪያ አብባም ከስላም ሺህ ዓመታትን ተሸጋግራለች። ሶሪያ ሐዋርያው ጳውሎስ ኢየሱስ ተገለጠልኝ ያለበት በርካታ የክርስትና ቅዱሳትና ሊቃውንቶች የፈለቁባት ሺ ዓመታትን የተሻገሩ አብያተ ክርስቲያናት ዛሬም ከነ ሞገሳቸው የሚገኙባት በክርስትናው ትልቅ ስም ትልቅ ቦታ ያላት ምድር ነች። በታሪክ ወደ ኢትዮጵያ ክርስትናን ለመጀመሪያ ጊዜ ያመጡት ሁለት ክርስቲያን ወጣቶች ፍሬምናጦስና ኢዲየስያስ ሶሪያውያን መሆናቸውን ልብ ይለዋል። ክርስትና በኢትዮጵያ እንዲስፋፋ ትልቁን አበርክቶ አድርገዋል የሚባሉት ዘጠኙ ቅዱሳን በመባል የሚጠሩትም መነሻቸው ከሶሪያ መሆኑን ልብ ይለዋል። ሶሪያ በክርስትናው ስሟ ገናና ነው። በእርግጥም ሶሪያ የኢስላሙ ዓለም እምብርት ናት ብትባል ማጋነንም አይሆንም። ሙስሊሞች የሶሪያን ምድር ከፍልስጤም እስከ ጆርዳን ጠቅለው ሻም ይሉታል። ሻም ላይ ያልተሰራ ኢስላማዊ ገድል የለም። የሙስሊሞች የፖለቲካ አቅም እስከ መጨረሻው ቀይሮታል የሚባለው በኻሊድ ኢብነ ወሊድ የሚመራው የነቢዩ መሐመድ ባልደረቦች ጦር ግዙፉን የሮም ኢምፓሪ አሸነፈው በሶሪያዋ የርሙክ ነው። ከገሳሲና እስከ ሙዑታ ሻም ላይ ያልተደረገ ፍልሚያ የለም። ሻም ወይም ሶሪያ ላይ ሊቃውንቶች ፈልቀዋል። ኢስላማዊ ስልጣኔ ከዚያ ጭረሩን ፈንጥቆ ዓለምን አብርቷል። ሻም የነቢዩ መሐመድ የኢስራእና ሚራጅ ምድር የነስሐ ምድር የምትባለው እምርሷ፣ ስሟ በነቢዩ መሐመድ አንደበት የተቀደሰ አላህ ሆይ ሻምን ባርካት ተብሎ የተጸለየላት ቅ ሰዎች ሰዎች ከዚያ አይጠፉም ተብሎም የተተነበየላት የሃይማኖትም የፖለቲካም የስበት ምድር ነች። እርሷን ዘሎ ስለ ዓለም ታሪክ ማውራት ያጎድላልና ዓለምን የሚያጠኑ አጥኞችም አያልፏትም። ውድ ኢትዮ ኢትዮስካይ ሚዲያ አድማስ ተመልካቾች በዛሬው መሰናዶ የሶሪያን ታሪክ ቀመስ እውነታ ገልጠን የአሁኑን መሪዋን የትግል ጉዞ እንዲሁም የአመፅና የጦርነት ታሪኮችን አጣቅሰን ዳሰሳ እናደርጋለን። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ። ዝግጅታችን ይቀጥላል።

ሶሪያ በዓለም አማካኝ ላይ የምትገኝ መሆኑ የሀያላኑን ትኩረት ሁሌም እንድትሰብ አድርጓታል። ባቢሎኖች እንዲያ ገንብተውም አፈርሰውም ሲያልፏት ጦረኞቹና ሀያላን ስልጣኔዎችን እየወረዱ ድምጥማጡን ያጠፉት አሳሪያኖች ራሱ መናገሻቸው አድርገዋታል። ሶሪያ ስያሜውን ያገኘችው ከአሳሪያኖች እንደሆነም ይነገራል። ከግሪኮች እስከ ሂቴኖች፣ ከፐርሽያዎች እስከ ግብጾች ተፈራርቀውባታል። እስልምና ወደ ሶሪያ ከገባ በኋላ ሶሪያ ብዙ ታሪኳ ብዙ ማንነቷ ኢስላማዊ እንደሆነ ማስረጃዎች አሉ። ዋና ከተማዋ ደማስቆ የሙስሊሞች ዋና መናገሻ ሆኖ ለመቶ ዓመታት ኖሯል። በኢስላም ታሪክ ግዙፉን ግዛት ያስተዳድረው የኡመያድ ስሮ መንግሥት መቀመጫው ደማስቆ ነበር። የኡመያድ ስሮ መንግሥት ሲወድቅ በአባሲዶች እጅ ገብታም ሶሪያ ብዙ ከፍ ብላለች። ከዚያም ሰልጭቆች ተቆጣጥረው አስተዳድሯታል። ከዚያም የዘንጊ ስሮ መንግሥት ይዞ ከአውሮፓውያኑ የመስቀል ጦረኞች ጋር ተፋልሞባታል። ከዚያ በኋላ በሰላህዲን አልአዩብ የሚመራው የአዩቢድ ስርወ መንግስት ግዛት ሆና የሙስሊም ጦረኞችና የመስቀል ጦረኞች ዋና መፋለሚያ ምድር ሆና አልፋለች ሶሪያም። እነርሱም ሲያልፉ የሀያለኑ ፍልሚያ ግን ለሶሪያ አላለፈም። የሞንጎል ራሪዎችና የማምሉክ ጦረኞች ተፋልመው የተዳቀቁባት ቦታ ናት። የሞንጎል ጦር ተስፋፊነት ለመጨረሻ ጊዜ የተገታውም እዚያው ሻም ምድር ነው። ሶሪያም ዘመናት እያለፉ የኦቶማን ሱልጣኔት ለበርካታ መቶ ዓመታት ካስተዳደራት በኋላ አንደኛው ዓለም ጦርነት ኦቶማኖች ሲሸነፉና እንግሊዝና ፈረንሳይ መካከለኛው ምስራቅን ሲከፋፈሉት በሳይክስፒኮት ስምምነት መሰረት ሶሪያን ፈረንሳይ ቅኝ ግዛቷ አድርጋት ነበር። ፈረንሳይ ሶሪያን ከለቀቀቻት በኋላ ግን ሶሪያ የተረጋጋች ሀገር መሆን አልቻለችም። የእርስ በርስ ግጭት፣ መፈንቅለ መንግስትና ለመረጋጋቶችን ስታስተናግድ ቀጠለች። በዚህ ሁሉ መሃል ከእስራኤል ጋር ተደጋጋሚ ጦርነቶችን አድርጋ የተሸነፈችው ሶሪያ ጎላንን ጨምሮ ግዛቷን ለማጣት ተገድዳለች። እንዲህ እንዲህ እያለ ነው የሶሪያን ገጽታ በምስሉ የሰራው። የሐፊዝ አልአሳዱ የበእስ ፓርቲ አገዛዝ ሶሪያን የጠቀለለው የአረብ ብሔርተኛና ካናሳዎቹ ከአለውያት ሴክት የሚመዘዘው የአሳድ ቤተሰቦች አገዛዝ ሶሪያን ረግጦ ጨፍልቆ ያስተዳድራት ጀመር። አብዛኛው ሕዝቧ የሱኒ እስልምና ተከታይ የሆነው ሶሪያም ከዚህ አገዛዝ መውጣት አልቻለችም። እናም በ1982 የሙስሊም ወንድማማቾች ንቅናቄ በሶሪያ ሆምስና ሃማ ከፍተኛ አመጽ አስነሳም ሕዝቡም አ መጸም በሐፊዝ አልአሳድ የሚመራው የሶሪያ መንግሥት ምላሽ ግን እጅግ ከፍተኛ እልቂትን ያስከተለ ነበር። በአስር ሺዎች የሚቆጠሩ ሶሪያውያን በአመፁ አልቀዋል። የሶሪያ መንግሥት በጦር አውሮፕላኖች ሳይቀር ሰልፈኞችን ጨረሳቸው። በዚህም የአብዮቱ ንቅናቄን መቀልበስ ቻለም። ከዚያ በኋላ ኃይሉን እያጠናከረ ሶሪያውያንን መፈናፈኛ ሳጥቶም ረግጦ እየገዛ የቀጠለው ሐፊዝ አልአሳድ በ2000 በልብ ሕመም ምክንያት በድንገት ሕይወቱ አለፈም። ይህንን ተከትሎም ሶሪያ የአርባ ቀናትን የሐዘን አዋጅ አወጀች። በእርግጥ ከሶሪያም በተጨማሪ ሌሎች የአረብ ሀገራት የሐዘን ቀናትን አወጁም። ከአባቱ ሐፊዝ አልአሳድ ስልጣኑን የተረከበው በሽር አልአሳድም ከአባቱ ስልጣኑን ብቻ ሳይሆን የአገዛዝ አምባገነንነቱንና ጭካኔውንም ወርሶ ሶሪያን አንቀጥቅጦ መግዛት ቻለም። እናም በሽር አልአሳድ ለ11 ዓመታት ከመራ በኋላም የአረብ አብዮትን ተከትሎ የሶሪያ ሕዝብ አብዮትን አስነሳበት። እጅግ ደም አፋሳሹ ሰቅጣጩ፣ አሳዛኙ ክስተት ከዚህ ጋር ተፈጠረም። የሶሪያ ሕዝብ አመፅ በርትቶ ወደ ትጥቅ ትግልም አድጎ የበሽር አልአሳድን አገዛዝ ሊያሰናብት ከጫፍ ደረሰ። አብዛኛውን አብዛኛው ሶሪያን እየተቆጣጠረ ደማስቆ ለቤተ መንግስቱ ሲዋጋ ነገሮች ተቀየሩ። በሞት አፋፍ ላይ ያለውን የበሽር አልሳድን አገዛዝ ለመታደግ ኢራን ከናጋሯ ሂዝቡላህ ወደ ጦርነቱ ሙጅር ብላ ገባችበት። ሩሲያ ወዳጇን አሳድን ለማዳንና የሶሪያ ይዞታዋን ላለማጣት ጦርነቱን በይፋ ተቀላቀለች። እናም የጦርነቱ ሚዛን ተቀየረና ተቃዋሚዎች ተጠርገው ወደ ኢድሊብ ሸሹም። ተነግሮ የማያልቅ ግፍና መከራ በሶሪያ ላይ ወረደም። ሶሪያ ተበጣጠሰች። አብዛኛውን ግዛት በኢራንና ሩሲያ የሚታገዘው የአሳድ አገዛዝ ሲቆጣጠር፣ ሰሜን ምስራቁን በአሜሪካ የሚታገዙት የኩርድ ታጣቂዎች፣ ሰሜን ምዕራቡን ደግሞ በቱርክ የሚታገዙት የሶሪያ ነጻ አውጪዎች ያዙት። የተቀሩትን አይኤሶችና ሌሎች ቡድኖች ተቀራመቱት። በዚህ ሁኔታ ውስጥ አስር ዓመታት አለፉም። እንዲህ እንዲህ እያለ ነው በአህመድ አልሸርዕ የሚመሩትና ለአስር ዓመታት ሲደራጁ የቆዩት የሶሪያ ተቃዋሚዎች ድንገት በበሽር አላሳድና አጋዥ ኃይሉ ላይ ጥቃት የከፈቱት። በቱርክ ከፍተኛ ድጋፍና ስልጠና እንዲሁም ትጥቅ ይደረግላቸዋል የሚባሉት ተቃዋሚዎቹም የከፈቱት ድንገተኛ ጥቃት ያስገኘው ውጤት እነርሱንም ጭምር ያመኑት አይመስሉም ነበር። የቀጠናውን ጦር የሚመሩ የኢራን ጀኔራሎችን በመግደል የተጀምረው ድላቸው አሌፖን በብቃት ተቆጣጥረው ሐማሰን፣ ሆምስን የመሳሰሉ ከተሞችን ይዘው ደማስቆን እጃቸው እንዲያስገቡ አደረጋቸው። ይህ ድላቸው ለ60 ዓመታት ሶርያን ጨፍልቆ የገዛውን የአለውያቶቹን የአሳድ አገዛዝ እንዲያከትም አደረገውም። ታዲያ ይህን አስገራሚ ትግል የመራው አንድ ወጣት መሪ የዓለምን ሁሉ ትኩረት መሳቡ አልቀረም። ያ ሰው በትግል ስሙ አቡ መሐመድ አልጁላን የሚሰኘው አህመድ አልሸራዕ ነው። ሕይወቱን በሙሉ ባመነበት መንገድ በትግል ነው ያሳለፈው። አሜሪካን ባለው አቅሙ ሁሉ ከልጅነት ጀምሮ ሲታገላት ኖሯል። አህመድ ሁሴን አልሸርዕ ትክክለኛ ስሙ ነው። ግና ቤተሰቦቹ ከጎላን ተራሮች በእስራኤል ወረራ ከጎላን ወይም ጁላን ተራራ የተፈናቀሉ ናቸውና ታሪካቸውን ለማስተዋወስ አልጁላን ያሉት የጎላኑ ሰው እንደማለት ነው። አቡ መሐመድ የተወለደው ከሶሪያዊው የፔትሮሊየም ኢንጂነር አባቱ በሳውዲ አረቢያ ሪያድ ነው። እዚያ ከተወለደ በኋላ ከነ ቤተሰቦ ግለሰቦቹ ወደ ሶሪያ ደማስቆ ተመልሷል። አሜሪካ በሙስሊሙ ዓለም ላይ ታደርገዋለች የሚለውን ወረራ ሁሌም የሚያንገበገበው አቡ መሐመድ ወይም አሕመድ ሁሴን አሜሪካን ከሚፋለሙ ኃይሎች ጋር ሆኖ መዋጋትን መረጠም። በተለይም አልቃዒዳ በ2001 አሜሪካ ላይ ያደረሰው ጥቃት ሕይወቱን ቀያሪ ነበር። እናም አሕመድ ሁሴን ወይም አቡ መሐመድ አልቃይዳን ለመቀላቀል ወሰነም። አሜሪካ ኢራቅን ስትወር አቡ መሐመድ አሜሪካን በኡሳማ ቢላደን አመራር ስር ሆኖ ሊዋጋ ኢራቅ ገባም። እስከ መጨረሻው ድረስ ኢራቅ ውስጥ ሆኖ አሜሪካን ሲፋለም ኖረም። ከሚያጓራው የአሜሪካ ጦር ጀቶችና ሚሳይሎች ጋር እየተፋጠጠ ለመፋለም ታገለም። በጦርነት ላይ በአሜሪካ ተይዞም በርካታ ዓመታትን በእስር አሳልፏል። በዚህ ሁሉ መሃል እያለ ነው በሶሪያ የሕዝብ አብዮት የተነሳውም። ሰላማዊ የትግል ጥያቄዎችን ይዞ ወጥቷል በሚባለው የሶሪያ ሕዝብ ላይ የመሳሪያ ፈሙዝ በማዞር የአሳድ አገዛዝ ዘግናይን ጭፍጨፋ ሲፈጽም ተቃውሞ ወደ ትግል አደገም። በዚህ ጊዜ አቡ መሐመድ ሶሪያ ገባና የአልቃኢዳን የሶሪያ ክንፍ አልኑስራ ግንባርን መሰረተም። የአይሱ መሪ አቡበክር አልባግዳዲ ለእርሱ እንዲገባ ቢጠይቀውም እርሱ ግን ለአልቃይዳው መሪ ሼህ አይመን አልዘዋሂሪ እንጂ ለእርሱ እንደማይገባ ገልጾለታል። በዚህም ከአይስ ጋር ተጣላና ጠላት ሆነም። አቡ መሐመድ እየለዘበና አካታች እየሆነ የፖለቲካ አስተላለፍንም ለማምጣት ጥረት በሚያደርግበት ሰዓት ከአልቃይዳም ጋር መግባባት አልቻለም። በዚህም ስራ ግንባር ቀረና ሀያት አታህሪር አሻም ወይም የሶሪያ ነጻ ውጪ ኅብረትን መሠረተም ይህ ወታደራዊ ጥምረት በርካታ የታጠቁ ኃይሎችን በማቀፍ ኢድሊብ ላይ መቀመጫውን አደረገም። የአሳድ ሩሲያና ኢራን እንዲሁም ሂዝቦላህ ጥምር ጦር የሶሪያ ነጻ ውጪዎችን ከኢድሊብ ጠራርገው በማስወገድ ሊዘምቱ ባሉ ጊዜም ቱርክ ጣልቃ ገብታ በአስታና ስምምነት ጦርነቱን ማስቆም ቻለች በዚህ መሃል ነው እነዚያ ኃይሎች በቱርክ ሲደራጁና ሲሰለጥኑ ከቆዩ በኋላ ባለፈው ዓመት በአሳድና አጋሮቹ ጦር ላይ ያልተጠበቀ ጥቃት በመክፈት ከፍተኛ ድልን የተቀዳጁት ውጤቱንም የምታዩት ሆኖ አልፏል። አቡ ሙሐመድ ያለበትን ለሚነግራት አሜሪካ 10 ሚሊዮን ዶላር እንደምትሰጥ ቃል ገብታ የነበረ ቢሆንም አቡ መሐመድ ግን የሶሪያ ነጻ አውጪ ሰራዊትን እየመራ ተከስቷል። የሶሪያ አዲሱ ኃይል ወደ ስልጣን ሲመጣ ይዞ የመጣው ወታደራዊ ጥንካሬ ብቻ ሳይሆን አስተዳደራዊ ብቃትን አዳብሮና አፈርጥሞ ነበር። እዚህም ሀገሪቱን ለመምራትም ሆነ ለማስተዳደር አልተቸገረም። ከዚያ ቀጥሎ የአሳድ አገዛዝ ርዝራዦች የፈጠሩት አመፅ ትልቁ ፈተና ሆነም። የእነርሱም ሲወጣ የድሩዞች አመፅ ተከተለም። ሁሉም ትልቁ ዋጋ ቢያስከፍሉም ሶሪያ ማለፍ ችላለች። አሁን የቀድሞው አቡ መሐመድ የአሁኑ አህመድ ሁሴን አልሸርዕ በዓለም ላይ አሉ ከሚባሉ ስኬታማና ዝነኛ መሪዎች አንዱ ሆኗል። ሀገሩን ሶሪያ ከፍርስራሽ አውጥቶ በትልቅ የኢኮኖሚ ስኬት ላይ እያራምዳት ይገኛል ተብሎ እየተመሰከረለት ነው። የተሰደዱ ሶርያውያን ወደ ሀገራቸው እየተመለሱ ነው። በአመት ውስጥ 28 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት በመሳበም አስደናቂ ስኬት አስመዝግቧል። የአህመድ አልሸርዕ አመራር ከቂምና ጀብደኝነት ይልቅ ስሌትና ትዕግስትን ያስቀደመ መሆኑን አድናቆት አስገኝቶለታል። በዚህም ለ10 ዓመታት ከተዋጋቸው ሩሲያ አስራ በሽብርተኝነት እስከፈረጀችውና እርሱንም ለጠቆመ የ10 ሚሊዮን ዶላር ሽልማት ካዘጋጀችለት አሜሪካ ጋር ጭምር በጋራ ለመስራት እየተጋ ይገኛል። ይህ የዲፕሎማሲ ስኬቱም በሶሪያ ላይ የተጣሉ ማዕቀቦችን ማስነሳትና ሶሪያ ወደ ፊቷ የአማረ እንዲሆን መሠረት ለመጣል ተሳክቶለታል ተብሏል። አህመድ አልሸርዕ ነገሮች የተሳኩለት ከአሜሪካ ጋር ወዳጅነቱን ማጠናከሩ ሌሎች ጥያቄዎች እንዲነሱበት አድርጓል። በተለይም ነገሮች ካሁኑ ለመፍረድ ቢያስቸግሩም፣ አሜሪካ ሶሪያ የእስራኤል ዋና አጋር ሆና በቀጠናው እንድትቀጥል ፍላጎት ስላላት አህመድ አልሸርዕን እያባበለችና እየረዳች በሂደት ከእስራኤል ጋር ታስማማታለች ተብሎ እንዲጠበቅ አድርጎታል የሚሉ ተንታኞች አስተያየት እየሰጡ ነው። በተለይም አልሸርዕ ባለፈው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በሰፊው ከተወያየ በኋላም በመቀጠል ሶሪያና እስራኤል የሰላም ስምምነት ይፈራረማሉ ብለው ተስፋ ከሚያደርጉት የእስራኤል ጽኑ ወዳጅ ከሚባሉት የአሜሪካ ሴናተር ጋር ራት በልቷል የሚለው መረጃ ወጥቷል። ሶሪያን ከፍርስራሽነት ወደ አዲስ ብሩህ ተስፋ እየቀየራት ያለው አህመድ አልሸርዕ የምዕራባውያን ተላላኪ ወይስ ለሀገሩ ጥቅም ሲል ከማንም ጋር እየሰራ ያለ አርበኛ የሚለው ጉዳይ አሁን ላይ መፍረድ ቢያስቸግርም፣ አዝማሚያው ግን የፕሬዝዳንቱን ብልሃትና የአመራር ጥበብ ያሳየ እንደሆነ ብዙዎች መስክረዋል።